አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንደምን ሰምታችኋል? እንደምን ከርማችኋል? እንሻአላህ ከባለፈው የቀጠለው ትረካችንን እንቀጥላለን። የታሪኩ ባለቤቶች የሙስሊሙን ደም የጠጡት አውሬዎች ክፍል ሶስት በባለፈው ክፍል ቡልጋር በተባሉ ህዝቦች ታታሮች የመጀመሪያ ሽንፈት እንዳገጠማቸውና ሙስሊሞች ለመደራጀት ትክክለኛውን ሰዓት እንዳገኙ አይተን ነበር። ያቆም ነው። ይህን እድል ሙስሊሞች ይጠቀሙበት ይሆን? ሙስሊሞች ግን ይህን እድል አልተጠቀሙም። ይልቁንም በጣም በሚገርም ሁኔታ የአርሜንያን አሚር ኃይሉን አሰባስቦ ጆርጂያ የሚገኙ የከረጅ ጎሳዎችን ዘመተ ከባድ ፊልም አደረገው። ከሁለቱም ወገን ብዙ ሰዎች አለቁ። በእርግጥ ሙስሊሞች ከከረጅ ጎሳዎች ጋራ ስር የሰደደ ጠላትነት ቢኖራቸውም በእንዲህ አይነት ጊዜ በአንድ ሆኖ ታላቁን ጠላት መዋጋት ቢቀር ሌላ ጠላት መፍጠር እጅግ የወረደ አስተሳሰብ ነው። ከረጆች ሙስሊሞች በታተር የደረሰባቸውን ሰቆቃ ቀምሰው፣ ስለዚህ የታተሮች የነሱን ጠላት ናቸው። ቢያንስ የነበረውን የጦር ኃይል ፍጆታ የደከመውን የታተር ጦር ላይ ቢያውሉት ታላቅ ድል ነበረ። ግና ማሰቢያቸው ተደፍኗል። ጦርነቱ ተረጋግቶ በሁለት ወገን ስምምነት ተፈጠረ፤ ሁለቱም ከደከሙ በኋላ ሆነ እንጂ። በእነዚህ አካባቢው ታተሮች መሸነፋቸውን ተከትሎ የሙሐመድ ቢን ኻሪዝም ልጅ የጀላሉዲን ወንድም የሆነው ገያ ሱዲን የተባለ ሰው ተነስቶ ረይን፣ አስባሃንና ከርማንን ታተሮችን ያልደረሱበት ቦታ ነው የተቆጣጠረው። የኢራን ደቡባዊ እና ምዕራባዊ ክፍሎችን በእጁ አስገባ። በዚህ መልክ ታተሮች እና አባስያዎች ከሊፋ መካከል ግርዶሽ ሆነ። ከአባስያዎች ከሊፋ የሚጠበቀው የነበረው ሪያዱሴንን በገንዘብም በሰውም ኃይልማ በማገዝ በእነዚህ አካባቢዎች ላይ ያለ አስተዳደር እንዲያጎለብት ማድረግ ነበረ። ለዲን ለሁዋን ለሙስሊሞች ሲባል ባይሆን እንኳን ለታተሮች ስልጣን እንዳይነጥቁት። ታተሮች የገያ ሱዲንን አስተዳደር ካልተቆጣጠሩ አናስር ዲን ላህ እና ከሊፋው ዘንዳ መድረስ አይችሉም። ስለዚህ ከሊፋውን ከገያ ሱዲን ጋራ የበፊቱ ቅራኔ በመርሳት አንድነትን መፍጠር የሚጠበቅ ነው። ግና ኸሊፋው ይህንን ሊያስብ የሚችልበት ልቦና የለውም። አላዋቂነቱ ከአስተዳደራዊ ጉዳይ ይልቅ ለሶስና ለስሜት ቅድሚያ መስጠቱ ሮቅ ማሰብ እንዳይችል አጥረውታል። ውሳኔዎችን ከማማከር ይልቅ ራሱ መወሰን ይቀነዋል። ያለበትን አስፈሪ ችግር በመርሳን የገያ ሱድንን የገርብ አማካሪና አጎት ለሆነው ከኢጋን ጧኢስ ስለ ስልጣን የተገባ አንተ ነህ። ከገያ ሱዲንን ገልብጠህ ስልጣንህን ያዝ። እኔ በበኩል ላግዝህ ዝግጁ ነኝ የሚል መልእክት ላከ። በዚህ የጧኢ ሲን ወዳጅነት በማትረፍ ከያ ሱዲንን ከስልጣን ያረገዋል ኢጋን። ጧኢዝ ድሮውንም ሲያስብበት የኖረ ጉዳይ ስለነበረ አብሽርባይ ሲያገኝ አጋጣሚውን ተጠቀመ። የጦር መሳሪያዎችን እያማለለ ተከታታይ ሲያገኝ አመፅ አስነሳ! ገያሱ ዲንን ምርጫ ሲያጣ አጎትን ለመፋለም ተዘጋጀ። ፍልሚያው ተጀመረ። ሙስሊም በሙስሊም ወንድሙ ላይ ሰይፉን አነሳ! ገያሱ ዲን ድል አድርጎ ጧኢዝ ወደ አዘርቢጃን አሸሸ! በዚህ ዓመት ሌላ ክስተት ተከሰተ። ይሄው ከረጆች ከሙስሊሞች ጋር ስምምነት ከፈጠሩ በኋላ ሴት ነገሰችባቸው አማካሪዎቿ መግባት እንዳለባት ነግሯት። እሷም የንጉስ ዘር ያለው ማግባት ስትፈልግ ከረጅ ውስጥ አጣች። ይህ የሰማው የአናዶሉ ቱርክ የአሚር ሞጌስዲን ጦግራል ሻህ ኤብኑን ኪሊጅ አረሰላትን ትልቅ ልጁ እንዲደራት ፈለገ። ንግስቲቷ ተናዳ በፍጹም ሀገሬ ሙስሊም አያስተዳድረውም አለች። ጦግራል ሻህ ምላሹ እጅግ በጣም የሚገርም ነበረ። ንግስቷ ተናዳ በፍጹም ሀገሬን ሙስሊም አያስተዳድረውም አለች። ጦግራል ሻህ ምላሹ በጣም የሚገርም ነበረ። አይደለም ከአንድ መሪ ከተራ ሙስሊም የማይጠበቅ መልስ ነው። ልጇ ልጅ ክርስትናን ይቀበላል ይቀበላል ነበር መላሹ ድንቅም ሙስሊም መሪ ድንቅ ሙጌሱ ዲናው ለዚች አላፊ ዱንያ ስልጣን ሲል ክርስትናን ይቀበል። ኢና ሊላሂ ወኢና ኢለይሂ ራጅኡን። ታዲያ ታተሮች ቢቆጣጠሯቸው ምኑ ይደንቃል? ልጆ ክርስትናን ተቀብሎ ጋብቻው ተፈጸመ። ግን አላህ ስብሐን ወተአላ ብዙ ሊያጣቅመው አልፈለግም። ንግስቲቷ ከአንድ አገልጋይ ጋር በመባለግ ጀመረች። የሙጊስ ሲዲ ልጅ ነገሩን አጣርቶ ሲደርስበት እንድታቆም አስጠነቀቃት። ንግስቷም ተነዳ ከፈታችሁ በኋላ ስልጣኑን አውርዳ የቁም እስረኛ ያደረገችው። ሱብሃንአላህ ወይ ከዲኑ ወይ ከስልጣኑ አልሆነ። በዚህ አመት እጅግ በጣም ግዙፍ የአንበጣ መንጋ የሙስሊም አካባቢዎችን አጠቃ። ይህ ጉዳይ አጋጣሚ አይመስልም። በ621 ዓመተ ሂጅራ በዚህ ዓመት ገያሱ ዲን ኢብን ሙሐመድ ብን ሐዋሪዝ ሻህን በፋርስ ክልል ውስጥ ስልጣኑን ለማጠናከር ሞከረ። ግን ከዚሁ አካባቢ የተነሳ ስዕድ ዲን የተባለ ሰው ጋራ ግጭት ጀመረ። ሰይፍ ለመማዘዝ በቁም ይህ ዓመት ግጭት ሳይበርድ አለቀ። በዚህ ተመጨረሻም ሀገሩ ለሁለት ለመካፈል ተስማሙ። አላሁል ሙስተዓን ገያሱ ዲን ከሰዕዱ ዲን ጋራ ትግል ውስጥ በነበረበት ሰዓት ሶስት ሺ የታደሩ ወታደሮች ራይ ከተማ ገብተው የፈለጉትን አርደው የፈለጉትን ማርከው ወጡ። ከዚያም ወደ ቁም ከተማ ቀጥለው ቃሻ ከተማ በመግባት ሁለቱም ከተማዎችን አወደሙ፣ ሰዎችን ገደሉ። ቀጥለው ሀማዲንን አበራዩት፣ ወንዶችን ገደሉ፣ ሴቶችን ማረኩ። በሰላም ወደ ችግስካን ተመለሱ። ሶስት ሺህ ወታደሮች ብቻ ምን አይነት ውርደት ነው! ዱንያቸውንም ልባቸው ውስጥ ከተው ጅሃድን ሲተው አላማ እርግማን ሞገሳቸው አነሰው። በዚህ አመት ዝናብ በጣም ቀነሰ። ከተራው የበቀለውን እምነት ነበረ፣ እሱንም አላህ በአንበጣ አላከበት። የሚላስ የሚቀመስ ጠፋ፣ ኑሮ በጣም ናረ። ይህ አጋጣሚ አልነበረ፣ የአላህ የማይሻር ሕግ እንጂ። የከተማዋም ሰዎች በያምኑ በተጠነቀቁ ኑሮ፣ በእነዚህ ላይ ከሰማይም ከምድርም በረከቶች በከፈለላቸው ነበረ። ግን አስተባበሉ፣ የሰሩትን በነበረው ኃጢያ ያዝናቸው። አዎ ወደ እርሱ ይመለሱ ዘንድ የአላህ የማንቂያ ደወል ነው። በ622 ዓመተ ሂጅራ በዚህ ዓመት የታተር ጥቃት በሐዋሪዝም አካባቢዎች ቀነሰ። በተቆጣጠራቸው አካባቢዎች ስልጣናቸውን በማደላደል ተጠመዱ። በዚህ ዓመታት የታተሮችን ጥቃት ቀነሳ ቺግስ ካን ታተሮች ላይ መሪ ሹሞ ዴሞነ ሞኖሎጊያ መመለሱን ሰምቶ ጅላሉድን ካሸሸበት ህንድ አገር በድንገት ተነስቶ የጣለውን ንግስን ለማስመለስ የስልጣን ሽኩታቸውን ትርኢት መድረክ ተቀላቀለ። ጀላሉድንም እንደ ሌሎቹ የሙስሊሙ ኦማ ዋና ችግር ልዩነትና በአንድ መሪ ስራ ለመሰብሰብ እንዲሆነ ያለመረዳት ልክፋት ተጠናውቶታል። ከሙስሊሙ ኡማ ችግር ይልቅ ስልጣኑ ማስመለስ ነበረ ህልሙ። የእንዲስ ወንዝ ተሻግሮ ከረማን ደቡብ ፓኪስታንን፣ ከዚያም ደቡብ ፋርስን በመግባት ደጋፊዎቹን አሰባስቦ ወደ ወዴ ሰዕደ ሰዕደዲን በመሄድ ከሰዕደዲን ጋራ በወንድሙ ገያሱዲን ላይ አበረ። ከደቡብ ፋርስ ተነስቶ ወንድሙን እየተዋጋ ሰሜኑን ተቆጣጠረ። እስከ ምዕራብ ፋርስ ደረሰ። ከአባስያው ኸሊፋ ተጎራበተ። ጅላልዲን ብርታት ተሰማም። ከአባስያው ኸሊፋ ጋር የነበረውን የድሮ ቅራኔ አባስያ ኸሊፋ ለመዋጋት ገፋፈው። ወላሂ በጣም ያሳዝናል። ዋና ጠላቶ ታተር መዳከማቸውን ሲሰማ ባለው ኃይል እነሱን መፋለም ትቶ ከሙስሊም ወንድሙ ጋራ መናከስ ምን የሚሉት ወንድምነት ነው? ጀላሉዲን ወደ በስራ አምርቶ ሁለት ወር ከከበበ በኋላ ሳይ ከፈታት ወደ አባስያው መነሻ ባግዳድ አመራ። ከሊፋው አናስር ሊዲን ሌላ ከተማውን እንዳይነጥቀው በመፍራት ምሽጉን አስተካከለ። በዚህ አልበቃውም፤ ይልቁንም ጀላሉዲንን እንዲከታተሉት ታታሮችን ተጣራ። አይገርምም። ዛሬም በየቦታው ሙስሊም እርስ በርስ ሲጋጭ እንደ አጋዥ የሚጠሩትና እና አሜሪካዎች ናቸው። ሽብረን እንዋጋለን እያሉ ሙስሊም ወገኖቻችንን አሳልፈው ለና አሜሪካ የሚሰጡት ሙስሊም ኡመራዎችና ናቸው። ታቶሮች በግል ጉዳያቸው ስለተጠመዱ ለኻሊፋው ጥሪ መልስ የሰጡት ዘግይተው ነው። ጀላልዲኒ እድል በመጠቀም በባግዳድ ዙሪያ ያሉትን አካባቢዎች ተቆጣጠረ። ከዛም ሰሜን ኢራቅን ቀጥሎ ሰሜን ፋርስን አልፎም አዘቢጃን ደረሰ። አንድ ከተማ የሚቆጣጠርበት ወቅት ሙስሊም ወንድሞች ናቸው ብሎ ከማዘኒል ይልቅ ከታተሩ እየተማረ የተማረ ይመስል የቅጣት አይነትን ያሳያቸው ነበረ። ገና የታቶር ቅጣት ሕመም ሳይበርድላቸው ሌላ ቅጣት ቀመሱ። ጀላሉድን ዘመቻውን ቀጥሎ ክርስቲያኗን ከረጅን ከባድ ሽንፈትን ከቀመሳት በኋላ በእጅ አደረጋት። ከወንድሙ ገያሱዲን ጋራ ስምምነት ፈጥሮ ከራሱ ጋራ ቀላቀለው፣ ግን ሁለቱም እርስ በርስ ይጠራጠሩ ነበረ። በዚህም የጀላሉዲን ግዛት ከደቡብ ፋርስ እስከ ምዕራባዊ ሰሜን የቀዘይ ወይን ባህር ዳርቻ ደረሰ። ሰፊ ግዛት ቢሆንም በጭንቅና በሽብር የተሞላ ነው። በዚያ ላይ ጀላሉዲን በአሚ በአሚሮችና በዘመቻቸው ህዝቦች ልብ ውስጥ የዘራው ጥላቻ ብቻ ነው። በዚህ አመት መጨረሻ ኻሊፋ እናስር ለዲኒ ለላህ ከተከታዮቹ 47 አመታት ስልጣን በኋላ ሞተ። ሲበዛ ጨቋኝ፣ በዳይ፣ የስሜት ተገዢ፣ ህዝቦችን የተጣላ ንጉስ ነበረ። በ623 አመተ ሂጅራና በ624 አመተ ሂጅራ ይህ አመት በናስር ዲኒ ለላህ ልጅ አዟሂር ቢአምሪላህ ከሊፋነት ተከፈተ። አዝዋሂር ቢአምሪላህ ከአባቱ ፍጹም ተቃራኒ ነበረ። ፍትህን በማስፈን ስልጣንን ጀመረ። አባቱ ህዝቡ ላይ የወሰነባቸውን ግብር ጣለ። ኤብኑአልናስር ኦመር ኢብን አብዱልአዚዝ በኋላ እንደሱ አዘዋሂር ቢአምሪላህ አይነት ፍትሃዊ መሪ አልታየም ቢባል አይውሸት አይሆንም። አስከትለውም የሰልጣን ጊዜ አጭር እንዳይሆን እሰጋለው ምክንያቱም ይህ ማህበረሰብ ይህ አይነት መሪ አያገኝም ይላሉ። ሱብሃናላህ። የኢብኑል አሲር ስጋት እውን ሆነ። በነገሰው በዘጠኝ ወሩ ሞተ። ግና በነገሰበት አመት ዝናብ ጣለ፣ ኑሮ ረከሰ በረካ ፈሰዘ እንዴት፣ ለዚህ አይነቱ ማህበረሰብ እንደ አይነት መሪ አላህ ይስጣቸው ከተባለ አላህ የሰዎችን ችግር የሚያስተካክለው ፍትህን ሲያሰፍን እንደሆነ ሊያስረዳቸው ይመስላል። ለዚህ ነው ስልጣን ስልጣኑ ከዘጠኝ ወር በኋላ ያለቀው። ከሱ በኋላ አልሙንተንሲር ቢላህ ለአስራ ሰባት ዓመት ያህል ነገሰ። በዚህ ወቅት ጀላሉድን ጦርነቱ እንደከተለ ነበረ! ከታዘሮች ጋራ ሳይሆን ከሙስሊሞች ጋራ የተወሰነ አካባቢዎችን ተቆጣጠረ። ከነርሱት አህላት ድወርክ ውስጥ ከተማ ነበረች። ጀላሉድን የቅጣት አይነትን አቀመሳት፣ ብዙ ሰዎችን ገደለ። ይህ ሳይበቃ ሙስሊም ሴቶችን ማረከ። ለሃውለው ወላ ቁወተ ኢላ ቢላ። ስድስት መቶ 24ኛው ዓመተ ሂጅራ ወሳኝ ክስተት ተከሰተ! ከዘባ ሁለት የዘረፋ የጭቆና፣ የበደል ህይወት በኋላ ችግስካን ሞተ። አልሐምዱሊላህ ረቢል ዓለሚን በስልጣን ዘመኑ ከኮሪያ እስከ ፋርስ የደረሰ በሙታጠናት የተመሰረተ በደም የተቀባ ስልጣን ዘረጋ። አላህ የእጁን ይስጠው። በችግስካን ሞት ምክንያት የታተር እንቅስቃሴ በያዟቸው ከተማ ብቻ ታጠረ። ከስድስት መቶ 24 እስከ 627 ዓመተ ሂጅራ። እነዚህ አመታት የችግስካን ሞት የፈጠራቸው ክፍተት የፈጠረባቸው አመታቶች ናቸው። ሙስሊሞች በነዚህ አመታት የታተር ድክመት ተጠቅመው በአንድነታቸው አጠናክረው ታተሮችን መደምሰስ ሲገባቸው ልዩነታቸውን በከፋ ሁኔታ ቀጠሉ። ጀላሉ ዲን ከወንድሙ ገያሱ ዲን ጋራ ተጋጭቶ ገያሱ ዲን ከጀላሉ ዲን ጠላት ጋራ በመሆን ጀላሉ ዲን አጠቃ። በፋርስና በኢራቅ አካባቢዎች ብቻ አልነበረም ልዩነትና የስልጣን ሽኩቻ የተጧጧፈ፤ በሻምና በግብጽ የነበሩ የአሚሮችም የጭንቅላቱን አድማስ ተቀላቅለዋል። ከሻም ውስጥ ብቻ ብዙ ግዛቶች ተፈጠሩ። ሁሉም የሶላሐዲን አልአዩብ ዘሮች ቢሆኑም ሶላሐዲንን መምሰል አልቻሉም። የስልጣን ጥም ወንድም ከወንድሙ ልጅ ከአባቱ አጎት አቀያየመ፣ ሰይፍ አማዘዘ። የነስሩን ጭቅጭቅና ንትርግ ተጠግመው መስ መስቀላውያን ጥቃታቸውን እንደአዲስ ጀመሩ። የሻምና የፍልስጢን አሚሮች መስቀላውያን የነርሱ ግዛት እንዳይነኩባቸው በ626 ዓመተ ሂጅራ ቅዱስን ለመስቀላውያን አሳልፈው ሰጡ። ትላንት የሶላሐዲን የለፋበት የስንተ ሞጃሄዶች ደም የፈሰሰበት አል አቅሷ ለመስቀላውያን በስልጣን ወዳድ አሚሮች ተሸተ። የውርደት ማማ ይሉሃል ይሄ ነው። ጀላሉድን ዘግናኝ ጦርነትን ቀጠለ። አህላት ስታምፅበት ዳግም ከበባት። የከተማው ህዝብ በከበባው ምክንያት የሚበሉት አጥተው አህያና ፈረስ ተመገቡ። ከዚያም ውሻና ድመቶችን ብሎም ማይጥን በሉ። በስተ መጨረሻ በጀላሉድን እጅ ወደቀች። ግድያ በዛ። ሴቶችና ህፃናቶችን ማርኮ ሸታቸው። ኢና ሊላሂ ወኢና ኢሌህ ራጅዑን ምን ቢከፋ ሙስሊም በሙስሊም ላይ እንዲህ አይነት እንዴት በወንድሞች ተኛው። ዙር የታተር ወረራ ችግስ ካን ከሞተ በኋላ የታተሮችን መሪነት ኦኪታይ የተባለ መሪ ተረከበ። ኦኪታይ ከ624 እስከ 627 ዓመተ ሂጅራ ባሉት አመታት ውስጥ ሞሎጊያ ላይ ስልጣኑን አርግቶ ተደላደለ። የውስጥ ብጥብጦችን በማጥፋት ለአዲሱ የወረራ ምዕራፍ አየሩን ምቹ አደረገ። ታቶሮች የሙስሊሙን አለም ከመዝመታቸው በፊት ተሸንፈውበት የነበሩ የሩሲያ ግዛቶችን በማስመለስ ወረራውን ቀጠሉ። አውሮፓ ውስጥ ዘልቀው በመግባት መረጡ። ይህ ኃላፊነት ይወጣ ዘና ሾርማጃ ተመረጠ። ሾርማጃ በጣም ግዙፍ ሰራዊት አስከትሎ ወረራውን ጀመረ። የሙስሊሙን ዓለም በበኩሉ እጅግ በጣም የከረረ ንትረግ ጭቅጭቅ የነገሰበት ነበረ አሚሮቹ ሀገራቶችን እንደ ዳቦ ቆርሰው ተከፋፍለዋቸው ነበረ ከሚገዙ ሀገር ውጭ አይናቸው አሻግረው ማየት አልቻሉም ሁሉም ስለ ራሱ ግዛት ብቻ ነበር ጭንቀቱ። ምናልባት የሚገዛው ሀገር ከአንድ ከተማና በዙሪያ ያሉ መንደሮች ብቻ ሊሆን ይችላል። ጎረቤት ሲወረር የታባቱ እንጂ ቀጣዩ የኔ ተራ ነው ብሎ ማሰብ እንኳን አልቻሉም። አረ ይሄው ቀርቶ እንደው እርስ በእርሳቸው ውሃ ቀጠነ በሚል ስብስብ ሰይፍ ይማዘዛሉ። በ628 ዓመተ ሂጅራ ጅላልዲን ከጀዚራው አሚር አሽረፍ አዲል ጋራ ተፋልሞ በደረሰበት ሽንፈት ተዳክሞ ነበረ። ይህን ተከትሎ ከእርሱ ጋር ቅራኔ የነበሯቸው እስማዕላውያኖችን የሺአ ቡድኖች ናቸው፣ ለመበቀል ሲሉ ታታሮች የጅላሉድን መዳከም ነገሯቸው። ታታሮች መልእክቱ ሲደርሳቸው ጊዜ ሳያጠፉ ወደ ጅላሉድን አመሩ። በጉዟቸው ወቅት ያገኙትን ከተማ ሁሉ እየዘረፉ እየገደሉ እየማረኩ ነበር የሚያልፉት። ጅላሉድን ከታተሮች ጋራ ተፋልሞ ከባድ ሽንፈት ሲገጥመው እንደ አባቶች ሽሽት ጀመረ። ከከተማ ወደ ከተማ ከመንደር ወደ መንደር መፈርጠቱን ተያያዘው። የሚያልፋባቸው ከተሞች ሁሉ ታተሮች እየተረከቡ ያሳድዱታል። በስተመጨረሻም ሰሜን ኢራቅ አል ጀዚራ ሲደርስ ወታደሮቹ ሁሉ ተበታትነው ብቻውን ቀረ። ብቻውን መንደር ውስጥ ከነ ጊንጣጌጥ ልብሱ አብ አንድ ገበሬ አየውና ማንነቱን ጠየቀው። ጅላሉድን ክብር አገኛለሁ ብሎ በኩራት መንፈስ የሃዋሪዝም ንጉሥ ነኝ አለው። ገበሬውም ወደ ቤቱ አስገብቶ ምግብ በማቅረብ አስተናገደው። ጀላሉድን ከዲካም አረፍ ለማለት እንዴተኛ በጅላሉድን በደል ውስጥ የቆሰለው ገበሬ ገደለው። አዎ ገደለው። የአምባገነኖች ፍጻሜ ይኸው ነው። የበደለኞች መጨረሻ ይኸው ነው። ሙስሊሞች በታተሮች በደረሰባቸው ተደጋጋሚ ሽንፈትና ወደ ድናቸው አለመመለስ የመንፈስ ሽንፈት፣ የሞራል መላሸቅ ተቆጣጥሯቸዋል። ታተሮችን ማሸነፍ ፍጹም የማይታሰብ ስለሆነባቸው ታተሮች ሙስሊሞችን ለማሸነፍ ከፈለጉ መዝመት ብቻ ነበር የሚጠበቅባቸው። ሙስሊሞች ከራስ መከላከል የሚባል ነገር ከአእምሯቸው ፍቀውታል። ይህ ደግሞ ለታተሮች ዓላማቸው በጣም አቅልሎላቸዋል። የሚከተሉት ታሪኮች ለዚህ ከጥሩ በላይ ምሳሌ ናቸው። አንድ ታደር የሆነ መንደር ውስጥ ይገባና ሰዎችን አሰልፎ በየተራ ያርዳቸዋል። አንዳቸውም ሊከላከሉ አይሞክሩም ነበር። አንድ ታታራዊ አንድ ሙስሊም ያዘውና የሚያርድበት ሲያጣ እዚህ ጠብቀኝ ብሎት ሄዶ ሰይፍ አምጥቶ አረደው። አንድ ሰው እንዲህ ይላል፤ የሆነ ጊዜ 17 ሆነን አንድ ታታራዊ መጣ ከዚያም አንዱ ሌላውን በገመድ እንድናስር አዘዘን። ጓደኞች ያላቸውን መፈጸም ጀመሩ። አንድ ነው ለምን ነው አንገድለውም አ አልኳቸው። እንፈራለን አሉኝ። ሊገድላችሁ እኮ ነው ብላቸውም፣ ሁሉም ፈሩ። ከዚያም ቢላዋን አምጥቼ ገደልኩትና አመለጥን። ይህ እንግዲህ ከብዙ ጥቂት ነው። ሾርማጃን የጀላሉዲን ሞት ተከትሎ ፋርስ፣ ከዚያ አዘርቢጃን ተቆጣጠረ። በኢስማኤልዮች ከተያዘው ጥቂት ቦታ ሲቀር ሙሉ ፋርስ የታታሮች ቁጥጥር ስር ሆነች። ሾርማጃ እንደ ቀድሞዎቹ ወረራን በወረራ ከማስከተል ይልቅ የተቆጣጠራቸውን ቦታዎች ላይ እግሩን ማጽናት መረጠ። ከ629 እስከ 634 ዓመተ ሂጅራ ባሉት አምስት ዓመታት ውስጥ ወረራውን አቁሞ ስልጣኑን ሲያደላድል አንድም አመፅ ሆነ የተቃውሞ ድምፅ አልገጠመውም። ሙስሊሙ ወኔ በክቷል። በግብፅ በሻም ሂጃዝ፣ እና የመሳሰሉት አካባቢዎች ያሉ ሙስሊሞች እኔን አልነካኝም ምናገባኝ የሚል ድሪቶ አቋም ከመያዛቸው በተጨማሪ የታተር ወረራ ያጠቃቸው አካባቢዎች አረብ ያልሆኑ ሙስሊሞች በመሆናቸው አረብ ካልሆኑ ማገዝ እንደሌለባቸው ይሰማቸዋል። ዘረኝነት ኢስላም ከስር መሰረቱ የነቀለው ዘረኝነት በውስጣቸው በውስጣቸው ታጭቋል። ልክ እኛ ኦሮሞ ኦሮሞ ሙስሊም ሲጠቃ፣ እኔ አማራ ነኝ አማራ ሙስሊም ሲጠቃ፣ እኔ ትግሬ ነኝ የመሳሰሉት እያል ራሳችን እንደምናጃጅለው ያኺ በኢስላም። በኢስላም ኢስላም የሚባል ዝምድና ብቻ ነው የሚያስተሳስረው። ምርጫ ያንተ ነው። ዘርህንስ፣ ወይስ ኢስላምን ታስቀድማለህ? የታተር ወረራ ከ634 እስከ 649 ሾርማጃን በ634 ምዕራባውያን ካስፒያን ሐይቅን አልፎ ወረራውን በመጀመር በአጭር ጊዜ ውስጥ ከታተር ነፃ ወጥተው የነበሩት አርሚያን፣ ጆርጂያ ሁለቱም ክርስቲያን ናቸው። ቼችንያና ዳግስታንን ተቆጣጠረ። በዚህ ዓመት ባንቱ ካን በተባለ ታተራዊ ጦር መሪ የሚመራ ሰራዊት በካቢስቲያን ሰሜናዊ አካባቢ የሚኖሩ ቱርካውያን ዘመተ። በ635 ዓመተ ሂጅራ ወረራውን ቀጥለው ሰፊውን የሩሲያ ግዛት ዘመቻ ጀመሩ። በ635ና በ636 ዓመተ ሂጅራ የሩሲያን ከተማዎች ተቆጣጠሩ። ሪዳን፣ ኮሎሞና፣ ከዚያም ጠንካራውን ቪላዲሚር፣ ስድስት ቀናት ብቻ ከጸናቸው በኋላ ሶዛል፣ ቀጥለው ታላቋ የሩሲያ ከተማ ሞስኮ በታተሮች ተንኮታክቶ፣ ዩሪየቭ፣ ፓልኪስ፣ ጃሪስ፣ ሪስላፍ፣ ሮስቶፍ ያሮስላፍ ከዚህም ቶርዞክ የወረራውን ሰለባዎች ነበሩ። ከዚህም ሙሉ ሩሲያ ከስፋቷና ከሕዝቧ ብዛት ጋር በሁለት ዓመታት ብቻ በታተር ቁጥጥር ስር ሆናለች። በ638 ዓመተ ሂጅራ ባንቱካን ወታደሮች ይዞ ወደ ዩክሬን አመራ። ወደ ዋና ከተማ ኬቭ ገብቶ አተራመሳት፣ ገንዘቧንም ወረሰ፣ ህዝቧንም ገደለ። ዩክሬንም ለታተር እጅ ሰጠች። በ639 ዓመተ ሂጅራ ባይደር በተባለ የታተር ጦር መሪ የተወሰነ ወታደር ይዞ ፓላንድን ወረረ። የፓላንዱ መሪ ጀርመንን እየገዛ ጠይቆ ታተርን ለመመከት ቢሞክርም ባይደር ከተባለ ሽንፈት አቀመሰው። ፓላንድም በታተር እጅ ገባች። ባይደር በየተወሰነ ወታደሮችን ፓላንድ ላይ ወክሎ ወደ ሀንጋሪ አመራም። ከአስፈሪ ፊልሚያ በኋላ የሃንጋሪ ጦር ደምስሶ ሃንጋሪ ያዘ። ባንቶ ባይደርን ለማግኘት ወደ ሃንጋሪ ሲሄድ በጉዞው መሃል ሲልወካያ ተቆጣጠረ። ከዚያም ሁለት ጥንድ ሰራ አንድ ሆኖ ክሮሺያን ተረከቡ። በዚህም ግማሽ አውሮፓ ተቆጣጠሩ። በ639 ዓመተ ሂጅራ የታተሮች መሪ ኦኪስታይ ባይሞት ሙሉ አውሮፓን ይገዙ ነበር። በኦኪስታይ ሞት ምክንያት በአንቶካን ሰራዊትና የተቆጣጠራቸው ሀገር ላይ ሰው ወክሎ አዲሱን የታተር መሪ ምርጫ ለማሳተፍ ወደ ታተሮች መነሻ ኦሎጊያ ካራኮረም አመራ። ከ639 ዓመተ ህጅራ በኋላ ታተሮች በምስራቅ ከኮሪያ በምዕራብ ፓላንድ በደቡብ ቻይና ወንዝ ሰሜን ሳይበሪያ በሚደርስበት ግዛት በሙሉ በአጭር ጊዜ ተቆጣጠሩ። ከኦኪታይ በኋላ ልጁ ኢዩክ ኦኪታይ ስልጣኑን ወረሰ። አዲሱ ሹም ከወረራ ይልቅ የያዛቸውን አካባቢዎች በደንብ ማደራጀት ላይ አተኮረ። ስለዚህም